ከጠቅላይ ሚኒስትር ጽህፈት ቤት የወጣ መረጃ ጥቅምት አራት ቀን 2018 ዓ.ም አዲስ አበባ 49ኛ መደበኛ የሚኒስትሮች ምክር ቤት ስብሰባ ውሳኔዎች የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 49ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። እንግዲህ በዚሁ በዛሬ ስብሰባ ላይ ወደ ሶስት የሚጠጉ አዳዲስ ደንቦች ለምክር ቤቱ አባላት ቀርበው